ገብረ ሚካኤል ላፕቶፕ ወይም ኮምፒውተር ሰርቀዋል ለተባሉ የተጠረጠሩ ግለሰቦች ፍርድ ቤት በዋስ እንዲፈቱ ቢወሰንም አልተተገበረም። በዚህም ጉዳይ የምንላችሁ ነገር አለ። ኢትዮጵያ የሁለት ሚሊዮን ወታደር ባለቤት እንድትሆን እየተሰራ ነው ሲሉ ፊልድ ማርሻል ብርሃኑ ጁላ ተናገሩ። በዚህም ጉዳይ የምናብራራላችሁ ነገር አለ። ሌላ ዙር ጥቃት ፈጸመች። በቴል አቪቭ በርካታ ፍንዳታዎችና ውርመት ያስከተለው ጥቃት በኢራን ላይ መፈጸሙ ተነግሯል። በዚህም ጉዳይ በመካከለኛው ምስራቅ ያለውን ጦርነት በጥንቅርና በስፋት ይዘን የምንቀርብላችሁ ይሆናል። ሰላም ጤና ይስጥልን። ውድ የኢትዮ ከረንት የዩቱብ ገጽ ተከታዮችና አድማጮች እንደምናላችሁ፣ ለእለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። እስከ መረጃው ፍጻሜ ድረስ በአብሮነት እንዲዘልቁ በአክብሮትና በትት እናንጠይቃለን። ቤተሰብ ለመሆን ላይክር ሸር፣ ሰብስክራይብ ማድርገውን እንዳይረሱ። ወደ እለቱ የመጀመሪያ የዜና ትንታኔያችን ስና

ገብረጽዮን ገብረ ሚካኤል ላፕቶፕ ኮምፒውተርን ሰርቀዋል የተባሉ የተጠረጠሩ ግለሰቦች ፍርድ ቤት በዋስ እንዲፈቱ ቢወሰንም አልተተገበረም። ስድስት የቪአይፒ ጥበቃ አባላት የህዋቱ ሊቀመንበር ዶክተር ገብረጽዮን ገብረ ሚካኤል ላፕቶፕ ኮምፒውተርን ሰርቀዋል በመባል ተከሰዋል። የመቀሌ አዲ ሀቅ ክፍለ ከተማ ፍርድ ቤት ሰኔ 6 ቀን የ2017 ዓ.ም በዋለው ችሎት በሊቀመንበሩ ላፕቶፕ በኮምፒውተር ስርቆት የተጠረጠሩ ግለሰቦች በዋስ እንዲፈቱ ወስኗል። ስድስቱ ተጠርጣሪዎች እያንዳንዳቸው በ10 ብር ስ እንዲለቀቁ ፍርድ ቤት ውሳኔ ቢሰጥም በዚህም መሰረት ቤተሰቦቻቸው ብር ቢያሲዙም ከላይ የወጣውን ትእዛዝ በሚል ከእስር አልተለቀቁም ተብሏል። ኢትዮጵያ 120 ሚሊዮን ሕዝብ የሚመጠን ከሁለት ሚሊዮን በላይ የጦር ኃይል ይገባታል ሲሉም ተናገሩ። እስካሁን በኢትዮጵያ ታሪክ እጅግ ግዙፍ የጦር የገነባን ቢሆንም ወደዛ ለመድረስ ስራ እየሰራ ነው ሲሉ ፊልድ ማርሻል ብርሃኑ ጁላ አብራሩ። እስራኤል ሌላ ዙር ጥቃት ፈጸመች። በቴልአቪቭ በርካታ ፍንዳታና ውርመት ያስከተለው ጥቃት በኢራን ላይ መፈጸሙ ተነግሯል። በቴህራን የኢራን መገናኛ ቲቪ እንደዘገበው ከሆነ ዛሬ አመሻሽ ላይ እስራኤል 150 በላይ ቦታ ላይ ጥቃት መፈጸሙና በተፈጸመው ጥቃት በኢራን ደቡባዊ ቡሻሃር ግዛት ውስጥ ከጋዝ ማውጫ ጨምሮ በርካታ ቦታዎች ጉዳት መድረሱን የገለጸ ሲሆን በጥቃቱም ሀያ ህፃን ጨምሮ ወደ 60 የሚጠጉ ሰዎች መገደላቸውን በመላ ሀገሪቱ ተጨማሪ ጥቃቶች መፈጸሙን ተዘግቧል። 1500 ኪሎ ሜትር ዘርቀን ገብተናል፣ ከ12 በላይ ጦር አውሮፕላኖች ለዘመቻ ተሰማርተዋል ሲል የእስራኤል አየር ኃይል አዛዥ ተናገሩ። እስራኤል በተዋጊ ጀት የኢራን ዋና ከተማን ደብድባለች። የእስራኤል አየር ኃይል ዋና አዛዥ ሜጀር ጄኔራል ቶመር ባር አንዲሻ 500 ኪሎ ሜትር ዘልቀን ገብተናል ከ12 በላይ ጦር አውሮፕላኑ ለዘመቻ ተሰማርተዋል ብለዋል። ጦሩ ትሄራን ላይ በፈጸመው ድብደባ የኢራን አገዛዝ የሚመካባቸውን የአየር መቃወሚያችን ኢላማ ያደረገ ነው በማለት ገልጸዋል። እርምጃዎች እስራኤል በአየር ላይ ጥቃት ያላትን የበላይነት ለማሳየት ያለመ እንደሆነ ዋና አዛዡ አስረድተዋል። 10500 ኪሎ ሜትር ጥሰውን በምግባት ጥቃት ማድረሳቸውን የተናገሩት ባር በአንጻሩ ወደ እስራኤል የተቃጡ ሰዋል በአውሮፕላኑ ጥቃቶች፣ በተዋጊ ጀቶች፣ የአየር ጥቃት ማክሸፊያዎች፣ ሄሊኮፕተር ማክሸፋች መቻላቸውንም ተናግረዋል። ከዚሁም ጋር ተያይዞ በመካከለኛው ምስራቅ የአየር ክልል በመዘጋቱ በሺ የሚቆጠሩ በረራዎች ተስተጓጉለዋል። በእስራኤል በእስራኤልና በኢራን መካከል የተፈጠረው ግጭት ጋር በተያያዘ የመካከለኛው ምስራቅ የአየር ክልል ከተዘጋ በኋላ ከፍተኛ የበረራ መስተጓጎል በመፈጠሩ አየር መንገዶች መደበኛ ጉዞ መስመራቸውን ለመቀየር ተገደዋል። ከዚህ ጋር ተያይዞ የበረራ መዘገየቶች የተፈጠሩ ሲሆን ቀላል የማይባሉ የአየር መንገዶች ጉዞቸው ሰርዘዋል። ሮይተርስ የዓለም አቀፋዊ በረራ ሁኔታ የሚመዘግበው የፍላይት ራዳር 24 መረጃ መሰረት ባደረገው እንደ የሚገባው ከሆነ በሁለቱ ሀገራት መካከል ግጭት ከተነሳ በሰዓት ጀምሮ 1800 የሚደርሱ አውሮፓ የሚያደርጉ በረራዎች ያስተጓጎለ ሲሆን ከነዚህም ውስጥ 650 በላይ በረራዎች ተሰርዘዋል። እንደ ኢምሬት ኳታር ኤርዌይስ እና የህንድ አየር መንገድ ያሉ አየር መንገዶች የጉዞ አቅጣጫቸውን በመቀየራቸው እስከ ሶስት ሰዓት ለሚደርስ ተጨማሪ በረራ ሰዓት በሚሊዮን ዶላር ለሚገመት የነዳጅ ወጪ ተዳርገዋል። በዱባ አየር መንገድ በረራዎች በተሰረዙባቸውና በዘገዩባቸው መንገዶች ተጨናምቀው ታይተዋል። ከቅርብ ዓመታት ወዲህ ከፍተኛ የተባለ የዚህ አየር ክልል መዘጋ ምክንያት እንደ የቱርክ አየር መንገድ ኤር ፍራንስ እና ኬልኤም ያሉ አየር መንገዶች የአክሲዮን ሽያጫቸው መቀነሱን አሶሴትድ ፕረስ ዘግቧል። የቴራን ምህር ባይድ አየር ማረፊያ ና የእስራኤል ቤንግሮይድ ዮርዳኖስ ንግስት አሊያም አለም አቀፋዊ አየር ማረፊያ ግጭት ከተነሳ ጊዜ ጀምሮ ሙሉ በሙሉ መዘጋታቸውን መረጃዎች ያሳያሉ። ኢራን ጦር ተጨማሪ ሁለት ከፍተኛ ወታደር አዛዦችን በእስራኤል ጥቃት መገደላቸውን አስታወቀ። ሟቾቹ የጠቅላይ ኢታማዦር የስለላ ምክትል ኃላፊ ለረምሬዝ ሙሁራቢ ና የአሰራር ክፍል ምክትል ኃላፊ ሙሁራዲ ራቢ ናቸው ተብለዋል። ኢራን ቀይ መስመር አልፋለች ሲሉ የእስራኤል መከላከያ ሚኒስተር ተናገሩ። ኢራን ቀይ መስመር አልፋለች ሲሉ የእስራኤል መከላከያ ሚኒስተር እስራኤል ካትስ ተናግረዋል። እስራኤል ሐሙስ ለአርብ አጥቢያ ኢራን ላይ ባደረሰችው ጥቃት የጀመረች የሁለት ሀገራት ግጭት ከዚህ የበለጠ እንዳይባባስ ከፍተኛ ስጋትን ፈጥሯል። የኢራን የተለያዩ ቦታዎች ካጠቃ የእስራኤል ወታደራዊ እርምጃ በኋላ ኢራን ትናንት ማምሻውን በጀመረችው ጥቃት እስካሁን 150 የሚሆኑ ባላስቲክ ሚሳይል ወደ እስራኤል ተኩሳለች። ሚሳይሎቹ በእስራኤል አየር መቃወሚያ ስርዓት ቢመክኑም የተወሰ የተወሰኑት የመከላከያ አልፈው በዋና ከተማ ቴልአቪቭ መሀል ላይ ሲያርፉ ተስተውለዋል። የተለያዩ የቴልአቪቭ ቦታዎች ላይ በወደቁት የኢራን ሚሳኤሎች ምክንያት የተነሳው እሳት ለማጥፋት ምሽቱ የከተማ እሳት አደጋ ሰራተኞች መሰማራታቸው ታውቋል። የዚህ የኢራን ሚሳኤሎች ጥቃት እስካሁን አርባ እስራኤል መጎዳታቸውንና የሶስት ሰዎች ህይወት ማለፉን ሲኔን ዘግቧል። ከዚህ ጥቃት በኋላ መግለጫ የሰጡት እስራኤል መከላከያ ሚኒስተር እስራኤል ካትዝ ኢራን አሁን ቀይ መስመር አልፋለች፣ ለዚህም የኢራን መንግስት ዋጋ ይከፍላል ብለዋል። ከዚሁም ጋር በተያያዘ ሴቴ ጀት አብራሪ በምርኮ እንዳልተያዘባት የእስራኤል መከላከያ ሚኒስቴር ገልጸዋል። በኢራንና በእስራኤል ግጭት የእስራኤል ጦር ኢራን እንዲደበደብ ከላካቸው የጦር አውሮፕላኖች መሀል ሁለቱ መቶ መጣሉን የኢራን ሚዲያው ዘግቧል። ተስኒም የተባለው የኢራን መንግስት ጋር ግንኙነት ያላቸው የዜና ምንጮች ፓራሹት የሚወርድ የጦር ጀት አብራሪ የሚታይበት ተንቀሳቃሽ ምስል ጋር እያይዞ ዜና አሰራይተዋል። ከተመቱት ሁለት የእስራኤል የጦር ጀቶች መካከል አንዱ አብራሪ የሆነው ፓይለት በፓራሹት መውረዱንና በኢራን ሰራዊት ተማርኮ በቁጥጥር ስር እንደምትገኝም ዘግቧል። የተባበሩ መንግስታት ድርጅት የጸጥታው ምክር ቤት በእስራኤል እና ኢራን ጉዳይ ለመምከር በአስቸኳይ ስብሰባ ጠርጦ በአሁኑ ሰዓት በኒውዮርክ የሚገኘው ዋና መስሪያ ቤቱ ውይይት ጀምሯል። እስራኤል ስለ ጥቃቱ ስታብራራ የእስራኤል መከላከያ ሚኒስቴር ትናንት ምሽት የኢራን ጥቃት ተከትሎ የሚከተለው መረጃ ሰጥቷል። ኢራን በሁለት ዙር ከመቶ ያላነሱ ሚሳኤሎች ተኩሳለች። አብዛኞቹን አክሽፈናል። በህንፃዎች ላይ መጠነኛ ጉዳት ደርሷል። አንዳንዶቹ ጉዳት የተፈጠሩ የከሸፉት የሚሳኤል ቁርጥራጮች ናቸው ብለዋል። እነዚህ ሚሳኤሎች ለማክሸፍ አሜሪካም ተሳትፋ፣ በጥቃቱ አርባ የሚሆኑ እስራኤልን ተጎድተዋል ተብለዋል። ከዚህም ጋር በተያያዘ የእስራኤሉ ጠቅላይ ሚኒስተር ቤንጃሚን ኔታንያሁ ወደ ኢራን ሌላ ጥቃት በመንገድ ላይ ነው ብለዋል። የኢራን መሪዎች ምን እንደሚመ ታቸው ወይም በምን እንደምንመታቸው አያውቁም። እኛ በዓለም ላይ የተሳካ ወታደራዊ ኦፕሬሽን በመስራት ማንም አይስተካከለንም ሲሉም አብራርተዋል። ኢራን በህዝብ መኖሪያ ላይ ለፈጸመችው ጥቃት ዋጋ ትከፍላለችም ብለዋል። እስራኤል የሚቀጥሉት 14 ቀናት በኢራን ላይ ተከታታይ ጥቃት እንደምትፈጽም መረጃዎች እየወጡ መሆኑን ከወዲሁ እየተዘገበ ነው። አሜሪካም የኢራን ሚሳኤሎችን በማምከን መሳተፏን ተገለጸ። የአሜሪካ ጦር ወደ እስራኤል ያቀኑት የኢራን ሚሳኤሎችን ለመምታት ረድቷል ሲል ሁለት የአሜሪካ ባለስልጣን ለሮይተርስ ተናግረዋል። ስማቸው እንዳይገለጽ የፈለጉ ባለስልጣናቱ ተዋጊ ጀቶች ወይም የጦር መርከቦች በመጠቀም የመከላከል ስራዎች ስለመፈጸም ጨምሮ ተጨማሪ መረጃም አልሰጡም። ኢራን በእስራኤል ላይ በርከት ያሉ የሚሳኤል ጥቃቶች ሰንዝራለች። እስራኤል የአደጋ ጊዜ ደወሎች ማስጠንቀቂያ የተሰማ ሲሆን የእስራኤል ጦርም ሚሳኤሎችን በማክሸፍ ተጠምዷል። በሚሳኤል ጥቃት ስለደረሰው ጉዳት ምንም ያልተባለ ሲሆን እስራኤላውያን ወደ ቦምብ መከላከያ ስፍራዎች እንዲገቡም ታዘዋል። ዛሬ ቀን የእስራኤሉ ጠቅላይ ሚኒስትር ከኢራን የሚቃጣ የሚሳኤል ጥቃት ለመመከት ዝግጁ መሆናቸውን መግለጻቸው ይታወሳል።